እዚያ ተከራትሽ ነው ብቻውን ና ባን የምትይው ብቻውን ምንም አይሆንም።

ፊቱ እራሱ እኮ በጣም ታሞ ነበር የአቡነ ሀብተ ማርያም ጊዜ ትዝ ይልሻል። ፊቱ ምስልሽ አሁን እንደዚህ ሆኖ ነው ምናምን። ችግር የለውም ነት ትድክም ወይ በፈጣሪ እንደ ደከመኝ እኔ አሁን እንትን ከመቀደኒያ ዝክር ዘክር ሀብተ ማርያም ነው የመጣሁት እና አሁን ሳገኝሽ ነው። ግሩም ሰው እንዴት ነ እንዴት ነ ደህና ነህ? ሃይ በላቸው ሰላም በላቸው። እንግዲህ ይሄን ልጅ የሚገርማችሁ ነገር የአቡነ ሀብተ ማርያም ጊዜ የዛሬ ወር አይቻቸው ነበር እና እናትየዋ የምታደርገው ነገር ጽናቷን አየሁና ድጋሜ እንደው ባገኛት ብዬ ሄድኩኝ። የአቡነ ሀብተ ማርያም የአንድ እህቴ አስር ሺህ ስለ ስጭ ብላኝ እዛ ያን ስለ ለመስጠት እንትን ነበር እዛ ቆሜ ነበር ትዝ ካለች። ከዛ ወዲያውኑም በቃ እኔ ስወጣ ተለያየን። ሁሌ ለባሌ ማለት ነው። ወይኔ ያንድነት ስታሳዝን፣ አስራ ሁለት ዓመት ሙሉ ጽናት አስራ ሁለት ስድስት ዓመት ቆሞ አይሄድም ልጁ ማለት ነው። በሰባት አመቱ ስውሯ አባቱ ቅዱስ ሚካኤል የስለት ልጅ ለቅዱስ ሚካኤል እና አሳደገው። ይኸው አሁን ራሱ በጣም ብዙ ለውጥ አለው። በጣም ብዙ ለውጥ አለው። አሁን ራሱ ብዙ ለውጥ አለው። ከዚያን ቀን ጀምሮ አባቱ ሲገባ አባባ ማወቅ ጀመር ማወቅ ጀመር። ለነሱ ቁጭ ብለሽ ልጁን ማን ይበልልሽ? አንድ

ሰው የተየተ ይቺ ይቺ ይቺ እንኳን አረ እንደው አቢን አሁን እንደዚህ መንከባከብ እንኳን ራሱ ሌላ ልጅ እንኳ ቢኖርሽ በዛ ተጽናኝ ነበረ። እንዲያ ጊዜ ሲበዛ እንደገና ደግሞ አሳ ዘይት ወይራ ዘይት ፈረንሳይ ኢየሱስ አመላልሰው ነበር።

ጂሰበን አግኝቻለሁ ይችን ዓመት ጸበሏን ላስጠምቅ እንዲሁም እናት ስለሆን ጥቅቅል ልበልዬ። ሰሬም እስከ ስድስት፣ ጽጌም እስከ ስድስት፣ እሮብም እስከ ስድስት፣ ብርታት ፋሲካም እስከ ስድስት። ያየኝ ሁሉ እንደ ልጅሽ እኮ በሰባት ዓመት ለውጥ አለው። ያለ ጸበል ምንም ምድሬ አላቅም፣ አኪም ቤት አላቅም፣ መርፌ አላቅም። እግዚአብሔር ቸርነት የራሱ ካየሁት ወዲህ ብዙ ለውጥ አለው።

ዘሩባቤ መኮረኔ ይህ እንግዲህ በእናንተ ነው፣ በኛ አይደለም። እግዚአብሔር አምላክ እንግዲህ ያው እናንተ የሰጣችሁ ለእኔ ነው። እኔ ግን ስላለኝ እግዚአብሔር ይመስገን ስላልቸገረኝ ይህንን ልዝ ልጅ እንደው ሰርታ ድንገት ነው ያገኘዋት። አሁን ደግሞ ጠፍታብኝ ጠፍታብኝ ድንገት አሁን ነው ያገኘዋት። እና እግዚአብሔር አምላክ እንግዲህ ልሽን በበረከት ይጎብኝልሽ። ይህንን የሚያው። ብዙ ደጋግ ኢትዮጵያውያኖች አሉ እና ምናልባት እንደ ፈጣሪ ፈቅዶ ይህን ነገር አይተውት ላግዝሽ ከሞከሩ አለሁኝ። እኔም ድንገት ነው ያገኘሁሽ ና አሁን እንዳጋጣሚ ከሱቅ ነው ይችን ለእያንዳንድ ነገር መግዣ ትሆንሽ። እኔ አይደለሁ የሚገርምሽ፣ እኔ ለብዙ ሰው እላላካለሁ። ለብዙ ሰው ስለምላላክ እነሱ ደግሞ ቤት ኪራይ ነው እና ለብዙ ሰው ስላላክ እነሱ አሁን የተሳላላክሽበትን ያስቤዛ እያሉ ይሰጡኛል። እኔ ደግሞ የምላላካቸው በረከት ለማግኘት ነው እንጂ ከነሱ ክፍያ አፈልጌ አይደለም። በራሴ እንትን የሆነ ከፎቅ ወደቀች ወገቧ ያማታል። ለቤት ክራይ

አይነት አይረብሽ ጸበል ብቻ በእግዚአብሔር ቸርነት ይ አሁን እኮ ብዙ የድካምሽ ዋጋ አሁን እኮ እያየሽው ነው። ብዙ እኔ ራሱ የዛሬ ወር ሱሬ ታወርቄና

ማለት እንደው በዚህ እንኳን ተካካሽ ነበር። ልጅ ሆኖ ልጅ ሆኖ ይኸውልህ፣ ከልጆች እንደዚህ ልጅ ሆኖ ይቆም ነበር ማለት ነው። አዎ ቤት ይራ ምን በስድስት ዓመቱ በስድስት ዓመቱ እኔ ኮ ከልጅነቱ ጀምሮ ይመስለኝ ነበር። ይኸው ዳቦ ሊቆርስ አሁን ካደገ ነው። በስድስት ዓመቱ ክርስትና የተጠመቀው ይኸው ሚካኤል ነው። ይዋሽ ሰው መቼም

ለጎርፍ ነው የተጠመቀበት። እናት ነው የልጅ እናት። እንዴት ናት እንግዲህ፣ ጤነኛ ልጅ ይዛችሁ የምታማርሩ ተመስገን የማትሉ ይኸው ይህ ምስክር ነው። እንግዲህ ው ይህንን ጤነኛ ልጅ ይዘን ለምናማርር ጤነኛ ልጅ ይዘን ለማናመሰግን እንደነኛህ አይነት እናቶች ተምሳሌት ናቸው። አስራ ሦስት ዓመት በጽናት ልጅ ሳይኖሩ እንድዝ ጽናችትሽን አይተሽ ነው ታዲያ። ተዚህ በላይ ጽናት? አዎ አዎ፣ ተመስገን ነው። አይዞሽ እንግዲህ ነገር እንትን የሚሉ ካሉ እኔ በምችለው እንትን እልሻለሁ። እግዚአብሔር አምለ ይህ ድር ምስ ካለ የሚመገቡት እዚህ ኋ ላይ ነውቤቱን በአንዴ ይሄ ራሱ መውጣት እኮ አሁን ለሱ መንገድ ጭራሽ የማይሆን ነው። አሁን ይህን በርትቶ ይወጣልሻል ከሄዳለህና በግሩ ተመስገን ተመስገን። የባለፈው የባለፈው አልፎ በዛ። አሁን ይህን ለውጥ ማግኘት ተመስገን ነው። ኧረ እንደው ጸበልተኛ ሆኖ ተከራይቶ በጣም ነው የሚከብድ። እዚ ቅዱስ ገብርኤል ሰባት ወር ስትጸበሉ ስታስጠምቅ ሰባት ወር ሙሉ ጎበዝ፣ ጽናትሽ ይገርም። ጽናትሽ በጣም ነው የሚገርሙ። ይምል ጽናት ካለ ሁሉም የሆነ